ያልተባበስኩት በቃ ያለፈ ነገር ነው አልኩሽ። ቴዲ ምንድነው? ሰላም ነው። ምን ታደርጋለህ? ስነ ስርዓት ይኖረ ለመፍትሄው ዝግጁ አይደለም። እሺ አምጪ። ጫን ያለው መጣ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ወድና የተከበራችሁ ቻናሌ ቤተሰቦች እንደት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሀምዱሊላህ። እንግዲህ በአዲስ ቪዲዮ መጥቻለሁ። አሁንም ሀይሚ ቤት ቪዲዮ ተለቀዋል። የሀይሚ ትውውቅ፣ የሀይሚ ጓደኛ፣ የሀይሚ ምን ብሩኬ የሚለው እንግዲህ ሀበባ ይዞላት መጥተዋል። ብሩኬ ተጠርቶ ለማናገር ለማናገር እንወያያለን ነገሩን እንፈታለን ብሎ በጠሩበት ብሩኬ ባለበት ቦታ በሩን አንኩ አክቶ ገብቷል። ጨረቃ ፋሚሊዎች መጨረሻ ያው ድራማ ነው፣ ፕራንክ ነው። ብሩኬ እና ሀይሜ አይለያዩም። ማንም ለሀይሜም ብሩኬ ምንም ምንም የሚተካላት የለም። ሀይሜም እንደዛው ለብሩኬ እና መጨረሻው ፕራንክ ነው። ተመካክሮ ነው እየሰሩ ያሉት። እናንተ ተረጋጉ፣ አትጨናነቁ እላችኋለሁ ግን ልጁ ድፍረቱ ድፍረቱ ድፍረቱ እውነት ወዳሚ የሚመጣ ወንድ ሁሉም ደፋር ነው። ከብሩኬ በኋላ እንዲ የመጡ እየመጡት የሚሉት ደፋሮች ናቸው በጣም ማለት ነው። ብሩኬ በጣም ትግስት አለው እሷን ራሱ በጥፊ ሳይመታት እሱን ሳይመታው ሳያያዙ ትቶ ከቤት መውጣቱ፣ አሁን ራሱ አበባዋን ብቻ ነው ይዞ የበተነው፣ ሌላ ነገር ያደረገው ነገር የለም። ከምር ብሩኬን ያለማድነቅ አይቻልም። በጣም ትግስት አለው። ህይወት እየተበጠበጠ ነው። ዝንብ ቤትን ስለምታቅ አትምጣ እያለችው ነው። እንግዲህ ሀይሚም ነገሩ ሀይሚ ያመጣችው ነገር ነው። ሀይሚ የሰው ወሬ ሰምታ ሌላ ፍቅረኛ፣ ሌላ ሴት ብሩኬ ያናግራል፣ ሌላ ሴት አለው ባትል ይህን ነገር ባትጀምር ይሄ ሁሉ አይመጣም ነበር። ብሉኬ ብሩኬ በንዴት እንግዲህ እሰይ አለችኝ አለ። ከዛ በኋላ እንግዲህ ቀስ በቀስ ሀይሚም ይሄን ልጅ ጎትታ ለእልክ እንጂ ወዳው አደለም ብሩኬን ትተው አደለም ቤቷ መጣች እንግዲህ ያው ቪዲዮ ቢሰሩም ድራማ ቢሆንም ለእልክ ነው እየሰሩ ያሉት፣ ግን ያስጠላልነት ይደብራል። በተለይ ኦዲንስ የሆነው የነሱ ተከታይ የነሱ አድናቂ የሆነው በመሀል ይጨነቃል። ይሄንን ደግሞ እነሱ አያስቡም። እንግዲህ ሁሌ የምንለው ነገር ነው። ስራቸውን፣ ዶላራቸውን ብቻ ነው እንግዲህ የሚያስቡት። አትስቡ ማለትም አይቻልም፣ ሌላ ስራ የላቸውም። ይስሩ፣ ግን በልኩ ቢሆን ጥሩ ነው። አንዴ ድራማ ከሰሩ ድራማ ነው፣ ፕራንክ ከሆነ ፕራንክ ነው ብሎ ቢናገሩ ደስ ይላል። ይታያል ቪዲዮቸው፣ መቼም ይታያል። ቢበላለጥ እንኳን ማለት ነው። እንደዛ ቢያደረጉ ጥሩ ነው። ሰውን እያስደነገጡ ተነስቶ ከዛ በኋላ እንኳን ይቅርታ ቢሉ ጥሩ ነው። ግን እንደዚህ በተከታታይ ወር፣ ሁለት ወር የሚወስዱት ነገር ድራማ ቢሆንም የሚያቆዩት ነገር በጣም ነው የሚያስጠላው። በማላቸው ሰው ይጨናነቃል፣ ይጎዳል። ቤተሰብ አለ፣ ኦዲየንስ አለ፣ የሚከታተላቸው የሚወዳቸው፣ የሚያዳምጣቸው አለ። ይህንን እንግዲህ እያሰቡ አይደለም። ብሩኬና ሀይሚ ሁሉም ናቸው የቡታጅራ ዩቱበሮች። አብረሽና ሮታ ናይታችሁ ከሆነ አብረው ነው ያሉት። ያው ልጅ በመውለዱ በመውለዷ በመገላገሏ ሚጥ ይዟ ስትጨነቅ አብሮ ሲጨነቅ ነበር ያው ድራማ ነው የሰሩ ያሉት በድራማ መልኩም ግን ትምህርት ያለው ነገር ሰውን ማያስደነግጥ ማያስጠላ ነገር ቢሆን ነው የምንለው። አብረሻውን ሀረሜላ ስትንጠለጠልበት ስትስመው ባለትዳር ነው ለምን ይሆናል ነው የምንለው። ግን ያው እነሱ ለድራማ ለእይታ ለቪዲዮቸው ለዶራቸው ብለው ነው እንጂ ጥላቻ ኑሯቸው ወይ ሌላ ነገር እያደረጉ አይደለም። ግን ቢሆንም ሚዲያ ላይ የመጡ እንዲህ ሴትና ወንድ እንደዚህ በዚህ ደረጃ በዚህ ልክ ሲሆን ያስጠላል። ግን አንድ ላይ ናቸው። የሚገርማችሁ ነገር አልተለያዩም እንግዲህ አብረሽ እና ሩታ በመሀላቸው በጣም ስንል ነበር። አይታችኋል፣ እንግዲህ አሁን ማለት ነው። እና ነገም ይቀጥላል የነሱ ድራማ። ወይ አብረሽ ልጁን ወስዶ ሩታ ሄደች ይላል ጥላብኝ ሄደች ይላል፣ ወይ ተለያየን የኔ ብቻ ልጅ እያሳደኩ ትላለች። እንግዲህ የሚዲያ ሰው ስትሆኑ እንደዛ ነው ግማሹ እንዳለ። መቶ ከመቶ ፐርሰንት ዘጠና ፐርሰንቱ ውሸት ነው፣ በውሸት ነው ማለት ነው። በጣም ከባድ ነው። አላህ እና ትእግስት ይስጠን፣ ትእግስት ይስጠን። በተለይ ኦዲየንስ ብላችሁ በጣም የምትጨነቁ ሰዎች አላችሁ። ራሳችሁን እንትን እያላችሁ በተለይ ብዙ እይታ ያላቸው ያው እንግዲህ የሚያደም ቀሞች ናቸው። ላይክ እንኳ የሚያደርጉት እይታ የሚጨነቁ እነሱ ናቸው። ለራሳችሁ ብታስቡ ነው ምለው እኔ ብትወዷቸው ብታደንቋቸው እንኳን ቆሚ ብላችሁ ብታስቡ እና ብትረጋጉ ነው ምለው።